አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ውድና የተከበራችሁ የሶስቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልን። እኔ ሰላም ነኝ፣ ሰላምነኛ፣ አልሐምዱሊላህ። እናንተ እንዴት ናችሁ? የዛሬ ቪዲዮችን የሚሆነው ለየት ያለ ነው። ለየት የሚያደርገው ምንድን ነው? ይህንን 20 ሜትር በ12 ተኩል የሆነ ግቢ አጥር ለማጠር ሀይቅ ከተማ ላይ ተስማምቼ አንድ እህታችን በአማና የሰጠችን ቤት ነው። ይህንን ቤት እንግዲህ 12 በ20 የሆነ ግቢ ለማጠር በብረትና ቆርቆሮ አድርገ እንድናጥርላት ነበር እህታችን የስራውን የሰጠችን ማለት ነው። እዛ ከሄድኩ በኋላ ነገር ግን እኔ ቤቱን ካየሁት በኋላ ቦታ ካየው በኋላ በጣም ሳየው ሚለውን ስለሆነ በጣም ትልቅ ነው ወደ ሰባ ስምንት ቆርቆሮ ነው የሚወደው አጥሩ ይህን ሰባ አጥር ብረት ስገዛ ቆርቆሮ ስትገዛ እነዚህ ቢስማር ምናም ስገዛ በጣም ብዙ ብር ልታወጣ ነው ይህን ብዙ ብር አውጥታ ደግሞ ከጊዜ በኋላ የሚቆረጥ የሚፈራርስ ነገር ሊሆን ነው እና ከዛም በኋላ ምናደረኩኝ ብሎኬት ብታጥርስ ብዬ ያሰብኩ ብሎኬት የብሎኬትን አጥር እንዲታጥር በብሎኬት ቋሚ ሆነ፣ ዘላቂ ሆነ ነገር እንዲታጥር ሂሳብ ሰረውላት። የብሎኬት እና የቆርቆሮን አጥር ሂሳብ ሰራላት። ወደ አምሳ ሶስት ሺ ብር ሆነ ልዩነቱ። ይህንን አምሳ ሶስት ሺ ብር ጨምራ ተበረታታ፣ ወደ ብሎኬት በብሎኬት እንዲታጥር አብራርቼ አስረድቼ ዚህም ወኪሎች ዋጋ ብዙ ጭቅጭቅ ተጨቃጭቀን ወደዚህ ወደ ብሎኬት አጥር ያስገባኋትን እህታችንን እና እንዲታጥር ያደረግኳትን ያጠነካከርኳትን እህታችንን ቤት እያጠሩት ስለሆነ እንዴት እያጠርኩት እንደሆነ ላሳያችሁ ወድጃለሁ። እንዲሁም ደግሞ ምን ምን ስራዎችን እንደሰራን እዚሁ ላይ ላሳያችሁ ነው ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር ማድረጋችሁችነታችን ምናደረግንኛ በብሎኬት እንድታጥር አድረግናል ማለት ነው። በብሎኬት እንድታጥር ሂሳቡን ሰርቼ ያለውን ሂሳብ ልዩነት ነግሬ ወደ ብሎኬት በግድ አስቀይሻት። እንደዚህ ልንሰራላት ብሎኬቱን አራግፈና ዛሬ ማለት ነው ብሎኬት መደርደር ጀምረናል። እንግዲህ ይ ይህንን የመሰለ ቤት በብሎኬት ለማጠር እንደዚህ አድርገን አዘጋጅተንላታል ማለት ነው። እዚህ ጋር ደግሞ ይሄ ትልቁ ቤት እንግዲህ ከፊት ለፊት እንዳላያችሁት ልስን ነበረ በ አንድ ሁለተኛ ግርፍ ምናምን የሚባለው እሱን ገርፈንላታል። ከጀርባና ና ከጎንና ከጎን ሽምብራ ግርፍ ገርፈነዋል። በጠጠር ነው የገረፍ ነው። እንደምታዩት በጣም ያምራል፣ ግርፉ በጣም ቆንጆ ነው። ሲቀጥል ደግሞ እዚህ በረንዳ ላይ እነዚህ የትኖች የብረት ቋሚዎችን እነዚህንም በኮለ እናደርግላታለን። ኮለ እናደርገን እንሰራለን። ይሄንም እንሰራለን። እዚህ ቤት ከመጣን በኋላ ብዙ ነው የምናስተካከላቸው ነገሮች አሉ፣ ብዙ የሚስተካከሉ ማለት ነው። እነዚህ እነዚህን አድርገን ልንሰራላት መጥተናል ማለት ነው። እንግዲህ ሽምብራ ግርፉን ገርፈናል ከመጣን ወዲህ። ይሄ ውሃ ልኩን አስረና እንደዚህ ዙሪያውን ወዳና ና ከወዳ ያለው ውሃ ልክ ታስሮ አርማታ ሞልተናል። እንደምታዩት አርማታ ተሞልቷል። ከዛን ሲቀጥል ምን ሰርተናል? እዚህ እንትኑ ላይ ይሄ ሰርቪሱ እንደምታዩት ሰርቪሱ ይሄንኛው ነው ትልቁ ቤት ትልቁ ቤት ይሄኛው ነው። ትልቁ ቤትና ሰርቪሱ መሀል ይሄን ያክል ክፍተት አለው። እንደዚህ ነው። ይሄን ከትልቁ ቤት ያለውን አልገረፍነውም። ልስ እንደተለሰነ ነው። ይሄ ደግሞ ሰርቪሱን እንደምታዩት ነው። እንዲሁም ነው ብሎ አድርገን ነው። መስኮት ላይ ገና አድርገን ሰርተነዋል። ሰርቪሱን ከፊት ለፊትና ከዚህ ሻወር ሽንት ቤት አለ። እነዚህ ሻወር ሽንት ቤት በኩል ያለውንም እንደዚሁ ልስን እንለስነዋለን፣ ጠርዙ እናወጣለን። እንደዚህ አድርገን አዘጋጅ ተነዋል ማለት ነው። ሲቀጥል ከዚህ ጋር ደግሞ ስንመጣ በዚህ ጋር እንደዚህ ይሄ ያጥሩ ቦታ ነው። እንግዲህ ድንበሯን ጨርሰን የሰራ ነው። መተላለፊያ ይሄ ቦታ አለ። አሁን የምናደርጋለን አጥሩን ከጨረስን በኋላ በዚህ ጋር ልክ ይሄንን ሙሉ እንደዚህ እኩል አድርገን አርማታ እናደርግላታለን። ከዛ ሲቀጥል እዚህ ጋር ደግሞ የምንሰራላት መሰላችሁ፣ ይሄ የሮቶ ማስቀመጫ። የሮቶ ማስቀመጫ ይኸው እዚህ ጋር ቆፍረናል። እዚህ ሉ ላይ ማለት ነው፣ እዚሁ ላይ የሮቶ ማስቀመጫ እናወጣላታል። ፓድ እንወጣና እዚህ ጋር የሮቶ ማስቀመጫ ከፍ አድርገን እናቆምላታለን ማለት ነው። በዚሁ በአጥሩ ላይ ያያዘን እዚህ ጋር እናቆምላታለን። ይሄ ሮቶ መቀመጫ ለምንጠቅማት እንግዲህ ሮቶውን ዙ ላይ ሰቅላ በዙ በአጥሮ የተያዘ ነው የሚወጣው። ግንባታው ብዙ ወጪ የሚጨርስ አይደለም። ኢንሻ አላህ ቀጣይ ቪዲዮ ላይ የሮቶ ማስቀመጫ ምን ያክል እንደሚጨርስ እሰራላችሁ ሆናል። ማቴሪያል ይሄ ዚጋ ነው። ሸወር ሽንት ቤቱ ዚጋ ስለሆነ እዚ ሸወር ሽንት ቤት ዙ ትጠቀማለች ማለት ነው። ከዛ ውሃውም ቧንቧው እዛ ጋ ስለሚሆን ከቧንቧው ዚጋ አስባለች። ትክክለኛ ቦታ ቦታ ማይዝ እንዲሁም ደግሞ ሌሎች ማደጋዎች የማይደርሱበት ሀሪፍ ቦታ የሆነ ቦታ ክፍተታል። ቦታውን ትጠቀም አድርጌ ነው ዚጋ አሰራላት። ማዕዘን ላይ እዚጋ እንደዛ አድርገን ይሄን ልንሰራላት ነው። ሲያልቅ ደግሞ መጨረሻ ማሳያቸው ይሆናል። ሰርቪሱ እንደምታዩት ከጀርባ ሽምብራ ግርፍ በጠጠር ነው ብያቸዋለሁ። ዜሮ ዜሮ የሆነ ጠጠር እሱን እየተጠቀምኩ ነው ሽምብራ ግርፍ የምገርፈው። ይህንን ደግሞ እንደዚህ አድርገን በሚያምር አሰራር ሰርተላታል። ጣም የሚገርም ነው። መሀል ላይ ፊኖ ያላወጣለት ወይም ደግሞ ሌድ መከፋፈያ ያላወጣለት ይሄ ልስኑ ቆይት ስላለ ስለሚላጥ ለቤቱ ስለሚጠቅመው ለዛ እንዲሆን ብለን ነው ይህን ሁኔታው ነው። ይህንን እንደዚህ አድርገን ላታል። እዚህ ጋር ደግሞ ይሄ በድንጋይ ግንባታ ገንብተውታል። ድሮ የተገነባ ነው። እኛ ከገባን አይደለም የገነባ ነው። ይህንን እነሱ ናቸው የገነቡት። ይሄ ተገንብቷል። እንደዚህ አድርጋል። እዚህ ላይ እንግዲህ ብሎኬት እንጨምርለታለን። እዚህ ላይ ወደ ላይ ኮርስ ላጥሩ ማለት ነው። ወደ ላይ እንጨምራለን። እነዚህ ብረቶች ፌሮ ብረት አስገብተዋል። ይህን ፌሮ ብረት እነቅለዋለን። ይህ ፌሮ ብረት ደግሞ እንዲያገለግል እናደርገዋለን ማለት ነው። ይሄ እንደዚህ አድርገነዋል። ከዛ ሲቀጥል እዚሁ ላይ የምነግራችሁ ምንድን ነው፣ ሰርቪስ ስትሰሩ ብዙ ጊዜ እንደዚህ ከጀርባ ብዙ ቦታ የምታዩት አላችሁ። ይህንን እንደዚህ አይነት ቦታ እንደዚህ ግንባታ ከተገነባ አይቀር ይህን አሁን ገንብታችሁ ትንሽ ኮርስ ጨምራችሁ ይህን እንደግድግዳ መጠቀም ችሉ ነበር። በብሎኬ ቤ ቢሆን ይህ ሁሉ ቦታ አይከስርባቸው ነበር። ጭቃ ቤት ስለሆነ ግን ተፋሰሱ ግቢያቸው ላይ ማረፍ ስላለበት ይህ ሁሉ ቦታ ባክመዋል ማለት ነው። እንግዲህ ይሄ እንደዚህ ወደ አንድ ሜትር አካባቢ የሚሆን ቦታ ብክነት አለ። እንግዲህ ይሄ ለምንም ማያገለግል ከጀርባ ማለት ነው። ይሄ በብሎኬ ቤ ሆኖ በነበር እዚህ ጋር ጨርሰን በነበረ ያኛው ትልቁ ቤትና ሰርቪሱ መሀል ያለውን ግቢ ያሰፋልን ነበር ማለት ነው። ነገር ግን አልሆነም። ያው ብሎኬ ቤት ሲባል ብዙ ወጪ የሚጠይቅ ስለሚመስላችሁ ለዛ ነው፣ ብዙ ጊዜ ብሎኬ ቤት ስሩ ብሎኬ ቤት ስሩ እያልኩኝ የምናገረው ማለት ነው። ከዛ በዚህኛው በኩልም እንደዚህ 20 ሜትር ነው ደነገርኳችሁ። ከሁለቱም ድንበር ነው 22 ሜትር ብሎኬት ጀምረናን። አርማታውን ትናንት ሞልተናል እንደምታዩት ትናንት ሞላን። ከዛ ዛሬ ደግሞ ብሎኬት እየደረደር ነው። ይሄ ብሎኬት እንደዚህ እየደረደር ነው። ከዛም ከዚህም ብሎኬት ይደረደራል። ከፊት ለፊትም እንደዛው እናደርጋለን ማለት ነው። ሰርቪሱ ይኸው። በዚህ በኩል ደግሞ ሽምብራ ግርፍ ነው ያደረግነው። ይህን ሽምብራ ግርፍ አድርገን እንትን ብለነዋል። አጥሩን እንግዲህ እንደምታዩው ከሁለቱም አቅጣጫ እንደዚህ አድርገናል። እንግዲህ ብረቶች ማዕዘን ላይ ያሉ እነዚህ ብረቶችን አድርገናል። ሙሉ ስራዎችን አጠናቀናል። ወደ መጨረሻ ጋብ ይሄድ ነው። እንግዲህ ብሎኬት ከደረደርን በኋላ ብዙ የሚጨምር የሚቀር ስራ የለም። በጣም የሚገርም ስራ ይሰራላቸው ነው። እንግዲህ ቤታችን በጣም የተጠቀመችው በጣም ነው ያተረፈችው። እኛም በማገኘቷ ከወጭ ወጪን አውጥታ ብሯም ወጥቶ ጊዜያዊ የሆነ ነገር ልትጎዳ ነበር። እኛ በስንት ጭቅጭቅ ወደዚህ ስራ አስቀይረናተን። እንዴት ነው አቦሌ ቀየረው? ያሁሉ ድካም። አንተማ በሱ ይስሩ ብለህ ነበር አረካህማ። አሁን ስታየው በስራችን ገባ። ሁሌም ለራሳችን ስንል ነው ስራ መስራት ያለብን። ሁሉም እንግዲህ ስራ ስንሰራ ለራስ ነው። የኔ ቤት ቢሆን ብለን መስራታችን ይጠቅመናል። ይሄን እንግዲህ እንደምታውስ በሚገርም ሁኔታ እየሰራ ነው። ድንበሯን ከዚህ ጨርሳለች። ከወዳም ድንበር ጨርሳለች። ምንም የባከነ ቦታ ያለም ይሄን እንዳርገና ይሄን እንግዲህ ምንድን አደረግ ነው ይሄን ስንሰራ አሁን ቀጣይ ላይ ይሄ ቤት ከጊዜ በኋላ ቢፈርስና ጭቃ ቤት ያው መቼም እርምዬ የለውም ቢፈርስና ይሄንን መቀየር ብትፈልግ ይሄንን ብሎኬት እንደ ቤቷ ግድግዳ መጠቀም ትችላለች። ይሄንን ማለት ነው እንደ ቤቷ ግድግዳ መጠቀም አድርገ ይሄን እንደዛ አድርገን እየሰራ ነው። ስንነሳ ብረቱንም ስናቆም እንደዚህ ባለ አስር የሆነ ብረት ነው ያቆምላት ዲሙን። ይሄን እንደዛ እንድታደርግ ማለት ነው። ትልቁን ቤት ደግሞ እንደዚህ ከጎን ሽምብራ ግርፍ እንደዚህ ገርፈነዋል። ሽምብራ ግርፉን እንደምታዩት በጣም ነው የሚያምረው። ሙሉ ነው ምንም ሳላስቀር የሰራሁለት ቤቱን ስለሚጠቅመው፣ ግርፍ እንደዚህ አድርገን መግረፋችን ደመገረን ስለ በጣም ለቤቱ ጥቅም አለ። አሪፍ ነው። መጀመሪያ ከሆነ ልስኑ ፊኖ ቢወጣ በጣም አሪፍ ነበር። ነገር ግን ስላልሆነ ይህንን እንደዚህ አድርገን ሙሉ ገርፈነዋል። ሽምብራ ከጀርባ ያለውን ማለት ነው። እና እንደዚህ አድርገን እየሰራ ነው እንገኛለን። አንተ ሙዚቃ አድምጥ ዝም ብለህ። ከዛ ከፊት ለፊት ላይ ደግሞ የምናደርጋለን እዚህ ማዕዘን ማዕዘን ላይ እዚህ ማዕዘን ሶስቱ ማዕዘን ላይ ዲዛይን እናወጣለታለን። ዲዛይን እንፈልጋለን፣ ዲዛይን እናወጣለን። አንዳንድ ቦታ ላይ ጠርዙን መስተካከል ያለባቸውን ጠርዞች እናስተካክላለን። ውስጥ ላይ ደግሞ ይሄ ትልቁንም ቤት ሰርቪሱንም ማንኪያልሽ እናደርጋለን። ማንኪያልሽ ዋለን የእሱንም ማጠናቀን ምንሰራላት ሆናል ማለት ነው ኢንሻአላህ። መጨረሻ ላይም እንዴት እንዳማረና እንዴት እንዳሸበረቀ ምሰራላት ሆናል። በቀጣይ ቪዲዮ ደግሞ ይህንን ሀያ በ በአስራ ሁለት ተኩል የሆነ ቤት ለማጠር ምን ያክል ማቴሪያል እንደሚጨርስ ምሰራላችሁ ይሆናል ከዚህ ቪዲዮ ልትማሩበት የሚገባው ምንድ ነው እንግዲህ ብዙዎቻችሁ አጥር ስታጥሩ በቆርቆሮ አጥራችሁ ዝም ብላችሁ ጊዜያዊ ነገር ወጭ ብሎኬ ቤት ያስወጣናል ብላችሁ ብዙ ብሎኬ በማጠር ብዙ ወጪ ያስወጣል ብላችሁ የምት ወዳልባሌ ስራ የምትገቧላችሁ እንደዛ ከማድረግ ትቆጠውበታላቸው ቪዲዮ ብዙ ነገር ያስተምራችኋል በጣም ቤታችሁን በስነስርዓት እንዲሰሩ ወይም አጥራችሁን በስነስርዓት እንዲታጥሩ ያስተምራችኋል ማለት ነው። እና እንግዲህ ይህ ብሎኬት እንደምታዩት አንዱ 80 ብር ነው፣ ሀይቅ ላይ የገዛ ነው። ባለ አስራ አምስት ነው ብሎኬቱ፣ ባለ ሀያው ደግሞ ዘጠና ብር ነው። በጣም ብሎኬት ያን ያክል ውድ የሚባል አይደለም። ብረትም በጣም ያን ያክል ብር አልወሰደም። ወደ 40 ሺህ ብር ምናምን አካባቢ ነው ብረት ግዥ ወሰደብን። ለዚህ ለዙሪያ ሆነ ማለት ነው። ኢንሻላህ ኔክስት ምን ያክል ወጪ እንደሆነ እመሰራላችሁ ይሆናል እንግዲህ ቤታችሁን አጥር ማጠር የፈለጋችሁት ወንድሞች ጨከን ብላችሁ ትንሽ ልዩነት ነው የሚኖረው። ከብረቱና ከዚህኛው ያለው ልዩነት ሰራው የ50 ምናምን ሺህ ብር ልዩነት ነው ያለው። ብረት በብረት አድርገን በቆርቆሮ ትናጥረውና እንደዚህ በብሎኬት ትናጥረው ያለው ልዩነት የ53 ሺህ ብር ልዩነት ነው። ለዚህ ልዩነት ብላችሁ ወደ ቆርቆሮ ገብታችሁ እንደ ጊዜያዊ ነገር ባታደርጉ ብሎኬቱን ዘላቂ የሆነ ነገር ብትሰሩ በጣም አሪፍ ይሆናል። ትጠቀሙበታላችሁ ማለት ነው። እርግጠኛ ነኝ፣ ይሄ ቪዲዮ እንደሚያስተምራችሁ ተስፋ አድርጋለሁ። እንግዲህ ቤታችሁን ማስገንባት፣ ማሳጠር፣ እንዲሁም ደግሞ ፊኒሽንግ ስራ ማሰራት ለምትፈልጉት ወንድሞች እኔን አናግሩኝ። በየትኛውም አካባቢ የተንቀሳቀስኩ ሰራላችኋለሁ። ኢንሻአላህ፣ ነገ ደግሞ ወደ ለም እሄዳለሁ። ለም የሚባለው ወደ መካነ ሰላም መስመር፣ እዛ አካባቢ ላይ ደግሞ ማሰራት ለምትፈልጉ፣ ጅብሰን ኮርንስ፣ ቤታችሁን ከመጀመሪያ ጀምራችሁ ማስገንባት፣ አጥር ማሳጠር፣ እንዲሁም ደግሞ በቤት ስራ ላይ ማንኛውም ስራ ማሰራት ለምትፈልጉ እየደወላችሁ አናግሩኝ። እዚህ ላይ እንግዲህ በጣም ብዙ የምንሰራቸው ስራዎች አሉ። ግንባታ አሉ ግንባታ የሚሰሩ ልጆች እነዚህ ጋር እዛም ደግሞ ድረስ ብዬ ያሉ ስራዎችን ሰራ ሰራ አድጌ ነው መጣው። በዛ መስመር ላይ ያላችሁ ድላችሁን ተጠቀሙ። ነገ ወደዛ ሄዳለሁ ኢንሻ አላህ። ነገ ባልደርስም ሮብ ልገባ እችላለሁኝ። ያለውን ነገር እናንተ የደወላችሁ ማናገር እችላላችሁ ማለት ነው። ተረፈ ቪዲዮ ያስተምራችኋል። ከቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ አመሰግናለሁ።